ኢኮነኬ እግዚአብሔር አምላከ ምውታን አላ አምላከ ህያዋን። እግዚአብሔር የሙታን አምላክ አይደለም የህያዋን አምላክ እንጂ። እስኪ በሉ እግዚአብሔር በሉ የምን አምላክ አይደለም? እንግዲያ የምን አምላክ ነው? በጣም ጥሩ። እግዚአብሔር የሙታን አምላክ ካልሆነ በእግዚአብሔር ያመኑ ሰዎች ከሞቱ በኋላ ሙታን ናቸው? ህያዋን፣ ህያዋን ናቸው። ታዲያ እንደዚህ ከሆነ ሙታን አንዳቸው አያውቁም ለምን ተባለ ሲባል በቁሙ የሞተ አንድ ሙታን አጋንንት፣ ሙታነ ሕሊና አጋንንት ምንም አያውቁም ማለት። ሰይጣን አንዳንድ ዕውቀት አለው። አንዳንድ ዕውቀቱ ምንድነው? ካለበት ቦታ ሆኖ እግዚአብሔር ለመላይክት የሚነግረውን ምክር የመስማት ስልጣን አለ። ለምሳሌ አያድርገውና እግዚአብሔር ይሄ ከተማ በሰኔ ይጠፋል የሚል መቅሰፍት እግዚአብሔር ለመላይክት ቢያዝ ሰይጣን ይሰማል። በኋላ ይህን ለወዳጆቹ ሹክ ይላቸዋል። ከዚያ በኋላ እየሄደ ምን ያደርጋል? አልመስላቸው በተኔ ተጠንቀቁ፣ በግንቦት ተጠንቀቁ እያለ ማውራት ይጀምራል ማለት ነው። ከዚኛ ያንን ሰው የበቃ ሰው ብለን እንቆጥረዋለን። አሁን ይሄ ቅዱስ እንጦንስ እንደሚናገረው እንደ ቁመ ተረጅም ሰው ነው ነው የሚለው እንደምን ሰው ለምሳሌ ይህንን ሕንፃ ና አሁን ተመልከቱ ይሄ ሕፃን የሚያየው የማያየው አለ የለም፣ አለ የለም። ከሱ በላይ እኔ የማየው አለ የለም። ስለዚህ አሁን እኔ እዚያ ላይ አንድ ሰው ብን በቅቻለሁ፣ ቅዱስ ነኝ እኔ ማለት ነው። አይደለም፣ በቁመት ነው። እስቲ በቁመት በሉ። እደግል ልጅ ቁጭ በል። በቁመት ነው። ስለዚህ አጋንንትና ጠንቋይ ሰዎች ወይም ክፉ ሰዎች እንደረጅም ሰው ቀድሞ ነገሮችን፣ ርቀት ያለውን ቀድሞ ያያል ረቂቅ ስለሆነ እግዚአብሔር ለመላእክት የሚናገረው ንግግር የማወቅ ስልጣን ለማን ተሰጥቶታል? ለአጋንን ተሰጥቶታል። ይህንን ቀድሞ ያውቅና ይናገራል። ለጠንቋይ፣ ለሐሰተኛ ባይታውያን ይዘራዋል። ይህንን እዛ ላይ እንዲህ ይሆናል፣ እንዲህ ይሆናል፣ እንዲህ ይሆናል ይላል። ኋላ በጣም የሚደንቀኝ ደግሞ ይሄ ነው። ምንድን ነው ስትሉ ቅዱሳን መላእክት ቤተ ክርስቲያን ውስጥ በጣም ብዙ መላእክት አሉ። በግልጽ የሚታወቁት ዘጠኝ ናቸው። ሁለቱ ከበር ላይ እዚያ ደጀ ሰላሙ ላይ በሩ ላይ ያሉ ናቸው። ሁለቱ እዚህ ላይ ያሉ እዚ ዝንቦ ላይ ማለት ነው። ሁለቱ ቅኔ ማህሌት አሉ፣ ሁለቱ ቅድስት፣ ሁለቱ መቅደስ። ስንት ሆኑ? ዘጠኝ መላይት ይሆናሉ። እነዚህ ከዚያ ከደጅ ያለው ሀገሪቱን ማር ብሎ ወደ እግዚአብሔር ይለምናል። ያ እነዚህ የዚያን ተቀብለው ከቤተክርስቲያኑ ዝንቦ ያሉት ይለምናሉ። ከዚህ ያሉት ደግሞ ሲለምኑ የቅኔ ማህሌት ያሉት እንደ ወረብ እየተቀባበሉ እንደ መልክ እየተቀባበሉ እንደ ዝማሜ እየተቀባበሉ እነዚህ ደግሞ ይጸልዩታል። እነሱ ደግሞ ሲጸልዩ ቅድስት ያሉትም ይጸልያሉ። ቅድስት ያሉት ደግሞ ሲጸልዩ መቅደስ ላይ አንድ መላክ ላይ ይጸልያል። የዚያን ተቀብሎ ቅዱስ ሚካኤል ይጸልያል። ቅዱስ ሚካኤል ሲጸልይ እግዚአብሔር በልችን ሀገር ምሪያት አለው ብሎ ምረት ይሰጠዋል። ሰይጣን ደግሞ ማት እንጂ ምረት የመስማት ስልጣን የለውም። ስለዚህ እግዚአብሔር ምረቱን ለሚካኤል ሲነግረው ለሀገሪቱ ምረት ሳይታዘዝ ሰይጣን ይቀርና ወሬውን አናፍሶ ይቀራል ማለት ነው። እግዚአብሔር እንዳናፈሰ ያስቀረየን ምናምንቴ የሚያወራውን ማት ሁሉ እግዚአብሔር ከንቱ ያስቀርልን። ስለዚህ ለእነ ቅዱስ ሚካኤል የሚሰጠውን ምረት ለዚህ ነው ዛዳነን ነምደ ጸላይ ዘአልቦ ምረት፣ ምረት ከሌለው ከዲያብሎስ ያዳነን እሱም ምረት ከማያደርግ ስላሴም ለእሱ ከማይራሩለት ምረት ከማይገባው ከጽኑ ጠላታችን ከዲያብሎስ ያዳነን ብሎ ይናገራል። ዳብሮስ የምረት ስልጣን የለውም። ይሄ የአጋንንት እውቀታቸው ነው። አጋንንት መረጃ ሰብስበው እውቀት ያውቃሉ ታውቃላችሁ? የተደረገን እውቀት ያውቃሉ። መረጃ ሰብስበውም እውቀት ያውቃሉ። አንደኛ የተደረገን ነገር እስኪ የተደረገን በሉ። አቤት። ለምሳሌ ለምሳሌ፣ በአጭር ቃል አሁን ውጭ ሀገር ጦርነት አለማና ማን የሚባል ሀገር ነው? አሁን እናንተ ታውቃላችሁ በቅታችኋል የተደረገ ነገር ነው በምንድን ያገ ያወቃችሁት በመረጃ መስመርን ያወቃችሁት እኛ ተደዋውለን የምናውቀው ከሆነ ሰይጣን ሳይደዋወል ያውቃል አያውቅም? ያውቃል የተደረገን ነገር ያውቃል ሰይጣን እኮ አይንን ጭፍን አድርጎ ግልጥ እስከሚያደርጉት ድረስ አሜሪካ ደርሶ የመምጣት ፍጥነት አለው ስለዚህ የተደረገን ነገር ያውቃል እኔ ስወለድ ሰይጣን መረጃ አለው ሳልግ መረጃለሁ ስቆጣ መረጃለሁ። ስተኛ እያየ ነው መረጃ አለው። ፈጣን ነው። ይህ ሁሉ እውቀት ያውቃል። ስለዚህ አንድ ሰው ብድግ ብሎ የበቃ አባት ነው የተወለድ ግድሞት አንድ ቀን ነው ቢላችሁ የበቁ አባት እንዳትሉ፣ የተደረገ ነገር ነው። ይሄን ይሄን ሰይጣንም ያውቃል፣ የቤተሰብ መምሪያም ያውቃል። እንኳን ሌላው እንዲህ አለ ብቃት አይደለም ይሄ፣ እንደዚህ አለ አዋቂ ነን ከሚሉ ነገሮች መጠንቀቅ አለብን። ስለዚህ ሰይጣን የተደረገን ነገር የማወቅ ስልጣን አለው። የልብን ብቻ ነው ማወቅ የማይችለው። ሌላው መረጃ ሰብስቦ ያውቃል። ምን ሰብስቦ ነው አልኳችሁ? መረጃ ሰብስቦ ሲያውቅ ለምሳሌ ላሳያችሁ። ጌታ አምላክ ነው ወይስ ሰው የሚለውን ሰይጣን ሁልጊዜ ይጠራጠር ነበረ። ይጠራጠር ስለነበረ ምን ያደርገዋል? ቆይ አምላክ ነው፣ ሰው ይሄ ሰው ይልና አሁን ለምሳሌ መላእክት በቤተልሔም ሲከቡት ሰው ነው ቀረብ ሲል ደግሞ ብርሃኑ ብልጭ ብልጭ ሲል ደግሞ አምላክ ነው ብሎ ደግሞ ይሸሻል። ሲሰደድ ደግሞ ይሄ ሰው ነው ይላል። ደግሞ በግብፅ ጣዖታትን ሲያፈራርስ ደግሞ አምላክ ነው እንዲ ይላል። ደግሞ ኋላ ደግሞ አድጎ ደግሞ ሲጠመቅ ደግሞ ሲያዩ ይስ እንዳይሁድ አንድ ሰው ነው ይላል። ደግሞ ሰማይ ሲከፈት የአብ ድምፅ ሲሰማ መንፈስ ቅዱስ በርግብ አምሳል ስትወርድ ነድ ለማየባሄድ ከበቦ ማይኒ ሀውር ጸበቦ ባይር መድረሻ ታ ስትጨነቅ ደግሞ አምላክ ነው እንዴ ይላል ደግሞ ሊጾም ዶ ሲርባው ሰው ነው ሰው ነው ሰው ነው ይላል። እዛ ደግሞ ሄዶ ሄዶ ከሄደ በኋላ ምን አረገ መሰላችሁ? እመሰው እግዚአብሔር አንተ አዝዝ በቃል ከመማንቱ አይባል ይኩን ሀብስተ የእግዚአብሔር ልጅ ከሆንክ ከሆንክ የሚለው መረጃ ሊሰበሰብ ነው። ከሆንክ ነኝ አዎ ወይም አይደለውም ብሎ እንዲመልስለት ነው ከሆንክ ይሄንን ድንጋይ ዳቦ አድርግ አለው። ነኝም አይደለውምም ሳይል መልስ ምን ብለን የመለሰለን ሰው በእንጀራ ብቻ አይኖርም። ያልጠየቀውን ማለት እሱ የፈለገው የሰይጣን ዋና ጥያቄ ድንጋዩ ዳቦ እንዲሆን ሳይሆን አምላክን አይደለህም ነው ጥያቄው። ጌታ ደግሞ ያለ ጊዜው ሊነግረው ስላልፈለገ ነኝም አይደለውምም ሳይል ሰው በእንጀራ ብቻ አይኖርም አለው። ይ እንዲሁ አንተ ብሎ ዝም አለ። በሌላ ቀን ደግሞ ተመልከቱ ሲያስተምር ጌታ ሲተኛ ሰው ነው ሰው ነው ይሄ ሰው ነው ይላል። ኋላ ተነስቶ ደግሞ ነፋሳቱን ጸጥ ሲያራጋቸው ደግሞ በህዝቡ ደግሞ በዚያ ተጠግቶ ደ መኑ ዝንቱ እንጋ ነፋሳቱን እዘዙ ሎቱ ነፋሳት የሚታዘዙለት ይሄ ማን ነው እንጃ ይላል። ደግሞ መልሶ ይጨንቀዋል። ኋላ ደግሞ ደግሞ ጌታ ሲፈራ ደግሞ ያየዋል። አይዟችሁ ሕጹጻነ ሃይማኖት፣ ለምን ትናፈቅሙ እምነት የጎደላችሁ ለምን ትፈራላችሁ ሲል አምላክ ነው አምላክ ነው። ይላል ደግሞ እንዲህ እያለ ግራ ሲጋባ ሲጨናነቅ ኖሯል። ኋላ ደግሞ ባጋንንት ተሰፍሮ ሲኖር ጌታ ሲማኖ ሲመጣ ኦ፣ ኢየሱስ ኢየሱስ፣ ቅዱሱ ለእግዚአብሔር አይመርኩ ከመመኑ አንተ ይውላጅ ደግሞ የእግዚአብሔር ልጅ ክርስቶስ አንተ ማን እንደሆን ካውቀሃለሁ፣ ይላል ታጥፋኒ ዘእንበለ ይብጻሕ ጊዜ ጊዜ ሳይደርስ አታጥፋኛለሁ። ምን አለው ደምሉ አርመም ወተፈጸም አፍክን ዘግተህ ውጣ ነው አዎ ነኝ ይለኛል መስሎት፣ የእግዚአብሔር ልጅ ይላል ነኝ ይለኛል መስሎት። ለሰይጣን መልስ መመለስ አይገባም። ለሰይጣን መልስ አይመለስም። አሁን ተመልከቱ የዘመናችን በደንብ ጆሮን ከፍተህ ስማ። ነገ አባ ገሌ በክርስቶስ ግቀኛ ቆሙ መስለዋል። ስራህን የሚያቆምን የነግር ያለው እያንዳንዷቸው አሁን የዘመናችን ባይታዊ አጋንንትን በካሴት እየቀዱ ይሰጡናል። ተመልከት እንግዲህ ማለት ማነው ስም እገሌ፣ የት ነው ያስቃጥ፣ እገሌ እኔ እንዴት እንዴት አደርጋለሁ፣ ታካትለኛለ፣ አቤት ኩሽ እንዲማ ብለህ ክርስቶስ ያላደረገውን ማለት ነው። ክርስቶስ ያላደረገውን ዘግተ ውጣ። የሰይጣን ምስክር፣ የሰይጣን ምስጋና መደመጥ ይገባዋል? አይገባውም። የሰይጣን ምስክርነት ከመቼ ዕለት ወዲህ ነው እውነት የሚሆን? ሀሰተኛ ነው እሱ። ይህንን እንድንጠነቀቅ ነው ጌታ ያዘዘን። ስለዚህ አመስግኖ ሊደነቅ አሁነኝ ሰይጣን አይጀግናው እንዴት አድርጋ አወቀ ሊባል አፍክን ዝጋ፣ እናውጣለው። እንደዚህ እያደረገ መረጃ ሲሰበስብ ግራ ሲጋባ ግራ ሲጋባ ኖረ። አንዳንድ ጊዜ ደግሞ ሰይጣን ህዝብን፣ እሱ የሚያመሰግነው ሰው ህዝብ የሚያጠፋለት ከሆነ በደንብ አድርጎ ያመሰግነዋል። የሚያጠፋለት ከሆነ አመስግኖ ከመንገዱ ማደናቀፍ የሚችል ከሆነ በዚያ ሰው ምክንያት ቤተ ክርስቲያንን መክፈል የሚችል ሰው የሚችል ከሆነ ግድ የለም ስለዚያ ሰው ይመሰግናል። አንዳንድ ጊዜ ሰይጣን ለተንኮል እውነት ይናገራል። ለተንኮል፣ ለምሳሌ ቅዱሳን ሐዋርያት ሲሄዱ በአንዲት ጠንቋይ ላይ ያደረ ጋኔን ነበረ እና ምን ይላል? እነዚህ ሐዋርያት የልዑል እግዚአብሔር አገልጋዮች ናቸው የሚሏችሁን ስሟቸው፣ አለ። ተቆርቋሪ መስሎ እኮ ነው ለሐዋርያት። ለምን መሰላችሁ? አቀርምጦ ከዚያች ጠንቋይ ላይ ሳያስወጡት እንዲሄዱ ነው፣ ሐዋርያት እነሱን አመስግኖ ነው። እዛ ቅዱስ ጳውሎስ ምን አለ? አፍክን ዝጋና ውጣ አለ። አባቶቻችን ምን አሉት? እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም። እውነት እንኳን ቢሆን እውነት ቢናገር እንኳን ሰይጣን ለምስክርነት አይጠራም። በሉ በሞቴ በሉ ሰይጣን በሉ። ለምን አይጠራም? ለምስክርነት አይጠራም ፈጽሞ ማለት ነው። መላእክት ይመሰክራሉ እንጂ። እንዲህ ይገርማል። አያም ማምለከ አው ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ ኑ? አይደል እንዴ? ማምለከ አው ወልድ መንፈስ ቅዱስ ስብ አይከውኑ አው ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ ያለ አጋንንት ምስክር ይሆናሉ አጋንን ተመሰከሩለት፣ ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላይክት እመቤታችን፣ ቅዱሳን እነዚህ ናቸው። የቅዱሳን ምስክር ቅዱሳን ናቸው። እርኩስ ለቅዱስ ቅዱስ ምስክርነት አይበቃም። አላችሁን? ሰይጣን እንደዚህ መረጃ እየሰበሰበ ያውቃል። እንደዚህ እያለ ጌታ 33 ዓመት ግራ ሲያጋባው ሲያጋባው ኖረ። መጨረሻ ላይ አርብ እውነቱን ነገረው ማለት ነው። ሰው ነው አምላክ ነው፣ ሰው ነው አምላክ ነው ሲባባሉ፣ እንዴት እናርገው ሞትና ሰይጣን እየተመካከሩ እንዴት እናርገው፣ ይሄ ሰውዬ እንዴት እናርገው፣ እንጃ እንዴት እናርገው። ሄዳ አንተ ቅረብ፣ የለም ሰይጣን፣ እኔ ባለፈው ኃይሉን አሳይቶኛል፣ አልቀርብ። ሞት አንተ ቅረብ፣ የለም እኔ አላዛርን ሲያስነሳ ስላየው ቀምቶኛል፣ እኔ እዚህ ሰውዬ አልቀርብም። ኋላ እንደዚህ እንደዚያ ሲሉ አባ አባ አይልፋ ለዛቲ ጽዋ እምኔ አባቱ፣ ይችን ጽዋ ከእኔ አሳልፋት ብሎ አውቆ እንደዚህ ሲባባሉ ሲፈሩ አይቶ ይችላል፣ አሰማቸው ና እንዲ አምላክ መስሎን እኮ ነው በልቅረብ ቅረብ። ሰይጣን ነው ሞትን እንደዚህ አለው፣ ቅረብ አለው። ኋላ ሰይጣን ሞት ቀረብ ሰይጣን ቀረብ ሲል ብርሃነ መለኮቱን ብልጭ ወሬ የበላይ ሊሁ ስነ መለኮቱ ጌትነቱን ብልጭ አደረገበት ወሬ ኃይላተ ሰማይ ድኑናነ ሰራዊ ተመላይት ከመስቀሉ ስር ለከ ኃይል ለከ ስብሐት ለከ ጽን እያሉ ሲሰግዱ አየ። እኔ ፍጡር መስሎኝ እኮ ነው። መኖ ዝንቱ ሸሻ ሲል የት ትሄዳለህ? ይሄ ነው ቅዱስ ጳውሎስ ቆላሲስ ምዕራፍ ሁለት ላይ በመስቀሉ ጠርቆ ከመንገድ አውጥቶታል የሚለው ይህንን ነው። ለሰይጣን ምን ጎዳና አለው? ስታቱ ነው እንጂ ምን ጎዳና አለው ይላል። አባቶቻችን ተመልከቱ ስታቱ? እግዚአብሔር አስር ሕግ ሲሰራ ለሰይጣንም አስር ሕግ አለው። እግዚአብሔር አትስረቅ ሲል ሰይጣን ለሰይጣን እንኳ አስር ትእዛዛት አሉት። ስድስት ቃላተ ወንጌል ለሱም አሉት። አትቆጡ ሲል ተቆጡ ይላል። ከዚያ እግዚአብሔር ነፃ ወጣ ነው ከዚያ ነፃ ወጣ ቸነከረው ሳይገልጥ። ስለዚህ ለሰይጣን እንዲያ ሰይጣን መረጃ ሰብስቦ እውቀት ያውቃል። ሰይጣን በእኛ ክርስቶስ መኖሩና አለመኖሩን በምን እንደሚያውቅ ታውቃላችሁ? ሰውየው አለበት ክርስቶስ አብሮት ነው ብቻውን ነው። የሰው ማወቅ ሲፈልግ አብሮ ይውልና ሲቆጣ ሲያየው ብቻ ነ። ምክንያቱም ከቁጡ ሰው ጋር ክርስቶስ የለም። ሲቆጣ ሲያየው አንተ ብቻነ ብሎ መጥቶ ይሰፍርበታል። ማለት ሰይጣን መረጃ ሰብስቦ ተከታትሎ እውቀት ያውቃል። ቅዱሳን ግን በንጽህና በቅድስና ሆነው በትህትና ሆነው ምን ያደርጋሉ እግዚአብሔርን ያውቃሉ። የቅዱሳን አባቶቻችን በረከታቸው ይደርብን። ይህንን እውቀት የሚያበቁት አእምሮ ጠባያቸውን ተጠቅመው ተምረው ከዚያ በኋላ ደግሞ የተማሩትን ሰርተው የሰሩትን ደግሞ ምናል ግብር ገብተው መጨረሻ ላይ እውቀት ወይም ርዕይ የምትባለውን እውቀት ወይም አእምሮ መንፈሳዊን ያውቃሉ። መጀመሪያ ያልተቋረጠችውን በአስራ ሁለቱ ቅርጫት የተሰበሰበችውን ሐዋርያዊት እውቀት ተመትሮ የሌለባትን እውቀት ከማን ከሐዋርያዊት ጉባኤ ትምህርት ቤት ገብቶ ይማራል። ያችን የተማራትን ደግሞ እንደገና ይሰራት ዘንድ ወደ ገዳም ይላካል። እንደ ቅዱስ ቄርሎስ ያችን የተማር ቅዱስ ቄርሎስ በአምስት ዓመቱ ትምህርት ቤት በገባ ብሉይ አዲስ አጥንቶ ሲጨርስ ከዚያ ወደ ገዳም ተላከ። የተማርከውን ይው ተብሎ ሄደ። ወጣንያንን በለጠ፣ ማይከላዋንን በለጠ፣ ፍጹማንን በለጠ። በደመና የሚሽከረከሩትን በነፋስ ክንፍ የሚበሩትን ሁሉ በቅድስና በለጣቸው። እንግዲህ አስተምር ተባለ። አስተማር። አሁን እኮ ሰው ጠፍቶም አይደለም ብቻ እንደው እዚሁ አብረን እንሳሳል ብለን ነው እንጂ እኮ እናንተን ለማስተማር የምንበቃ ሰዎች አይደለም። ትምህርት ማስተማር የሚችል ሰው እንዲህ ይህን ደረጃ አልፎ ነው። አሁን ግን ከመንደር የተነሳ ሁሉ ሰራኤ መጋቢ ለቤተ ክርስቲያን ሁኖ አለሁን። እያንዳንዱ ሰው ሲኖዶስ መሆን ነው የቀረው። ከእንዲህ ያለ እውቀት መጠንቀቅ አለብን። ሐዋርያዊ እውቀት የሚገኘው በሐዋርያዊ ጉባኤ ነው። በሐዋርያዊት ቤተ ክርስቲያን ነው። በሐዋርያዊ ትውፊት ነው። ባህርያዊ ክነት ነው። ባህርያዊ ስራት ነው። ባህርያዊ ቁርባን ነው። ባህርያዊ ኑሮ ነው። በትውፊት ነው እንዲህ ያለው እውቀት የሚገኘው። አፈንግጦ መጽሐፍ ቅዱስን ዝም ብሎ ይዞ በመሮጥ እውቀት ሊገኝ ፈጽሞ አይችልም። ይህ የሚገኘው በትህትና ነው። እውቀት የሚገባው ትህትና ባለበት በር ነው። በትቢት በኩል ድንቁርና ሲገባ፣ በትህትና በኩል እውቀት ገባ። እውቀት ይሏቸዋል አይምሮ ይሏቸዋል። ጥበብ ይሏቸዋል። ማን ነው ክርስቶስ አይደለም? እንግዲህ ጥበብ እኮ ክርስቶስ ነው። ጥበብ እሰ መድኃኒ ነው ተዋለ ሊኩ ጥበብ ሌላ ማን ነው? ጥበብ እኮ ክርስቶስ ነው። መድኃኒታችን ክርስቶስ ነው። ጥበብ ክርስቶስ ከሆነ እውቀት ክርስቶስ ከሆነ አይምሮ ክርስቶስ ከሆነ እውቀት የሚመጣው በምንድን ነው? በትህትና ነው። በትህትና ነው። ድንቁርና ወደዚህ ዓለም የገባው በምንድን ነው? በትዕቢት ነው። ሞትም የሚገባው በገባበት በር ነው የሚወጣው ድንቁርና የሚወጣው በገባበት በር ነው። በትዕቢት ከገባ ሞትን ማስወጣት ያለብን በትሕትና ነው። ድንቁርና በትዕቢት ከመጣ መውጣት ያለበት በትሕትና ነው። በድንቁርና እውቀት ወይም መሸሽ የጀመረው ድንቁርና ወደዚህ ዓለም መግባት የጀመረው በሄዋንና በአዳም ትዕቢት ነው። በትዕቢት ድንቁርና ወደዚህ ዓለም ገባ። ሰዎችም የቆረጡትን እንጨት እንዲሁም ኢሳይያስ እንደሚናገረው እንደ ሰው ግማሹን ፈልጦ ይሞቀዋል አለ። ግማሹን ፈልጦ ይሞቀዋል፣ ግማሹን ስጋ ጠብሶ ይበላበታል፣ ግማሹን አልጋ ሰርቶ ይተኛበታል፣ ግማሹን ጠርቦ አቆሞ አምላኬ ነው ብሎ ይሰግድለታል። ከዚህ በላይ ጅልነት አለ? እንዲህ ሲያነድደው የሚነድደውን ሲጠራው የማይሰማውን አምላክ አደረገው። ለምን? ድንቁርና፣ ድንቁርናን ማን አመጣው? ትቢት፣ ትቢት። ሞት ወደዚህ ዓለም የገባው በትቢት ነው፣ የወጣው በትሕትና ነው። ሔዋን አምላክ እሆናለሁ ስትል ድንቁርና ገባ። ድንግል ማርያም የአምላክ እናት መሆን እንዴት ይቻለኛል ስትል እውቀት ወደዚህ ዓለም ገባ። በትሕትና ነው ጥበብ የገባው። ጥበብ ክርስቶስ በድንግል ማርያም ጆሮ የገባው በምንድን ነው ካላችሁ ትሕትናዋን በር አድርጎ ነው። በትዕቢት በር እውቀት አይገባም። ማንም ሰው እግዚአብሔር ተገለጠልኝ፣ እግዚአብሔር ገለጠልኝ፣ እግዚአብሔር አነጋገረኝ ቢል ተመልከቱ እግዚአብሔር አነጋገረኝ ቢል ራሱን ከፍ የሚያደርግ ከሆነ እርግጠኛ ሆኜ እነግራቸዋለሁ፣ የእግዚአብሔር መንፈስ በዚያ ሰው ላይ የለም።